ነው እኔ እንዳነካኝ ሲጀመር፣ ከዚህ በኋላ ማለት ነው። ታዲያ አንተ ተጫወትክብኝ፣ ቀለድክብኝ። ሶስት አመት ሙሉ ከኔ ጋ የነበረ ነገር ውሻት ናት። ሰላም ሰላም እንዴት ናችሁ ውድ ቤተሰቦቻችን፣ እኔ ደህና ነኝ እግዚአብሔር ይመስገን መስገን። ትላንትና ባያችሁት ቪዲዮ ታዲ በጣም ነው ያስቀየመኝ። እንዳያችሁት ከሌላ ሴጋ ሆኖ ፎቶ ማየት ማለት እኔ እንጃ ምን እንደሚባል አላውቅም። ብቻ በጣም እንዘንኩበት፣ በጣም ነው ልቤን የሰበረው። ማለት ፍቅር ቀልድ ይሁን ሕይወት ምን ማለት እንደሆነ ይጠፋብኝ። ሶስት አመት ሙሉ እንጃ እኔ አንድ ቀን ተጠራጥረው አላውቅም። አይደለም እንደዚህ አደርጋል ብዬ ማለት ነው። እንጃ ምን እንደምለው ራሱ አላውቅም ግን ሰው ይታመናል፣ ግን በዚህ ጊዜ በጣም ከባድ ነው። ሶስት አመት ሙሉ አውቀዋለው ብዬ የማስበው ሰው ከሌላ ሰው ጋር እንጃ እስከ መተኛት ማለት ምን እንደሚባል አላውቅም። በጣም ነው ግራ የገባኝ፣ በጣም ነው ልብ ያዘ ነው፣ በጣም ነው የሰበረኝ። ድጋሚ ማምነውም አይመስለኝም። የሰው ልጅ እምነት ካጣ ምን እንደሚባል ብቻ ታድኝ፣ ቀጥሬዋለው እና ምክንያቱንም ምን እንደሆነ ጠይቀዋለሁ። ማለት እንጃ ፍቅር ቀልድ ነው፣ ህይወት ቀልድ ነው። የነበረን ነገር ያ ሁሉ ነገር ማለት እንጃ ብቻ እኔ አላውቅም። በጣም ነው ግራ የገባኝ፣ በጣም ነው ያዘንኩት። መናገሩላ አልቻልኩም። ያ ሁሉ ማስመሰል ያ ሁሉ ነገር ሶስት አመት ማለት ምን ማለት ነው ግን ማለት ሳምንትም አስራ አምስት ቀንም ከባድ ነው አይደለም ሶስት አመት ይቅርና ልጅነቴን ህይወቴን ጊዜን ዳኒ ምን ማድረግ እንዳለብኝ እራሱ አላቅም። እስቲ ለኔ ቤተሰብ ጋር ድረሱ ስጆ ነበር ጉዳዩን ግን አሁን ላይ ምን ብዬ እንደማወራ አላቅም አንገቴን የሚያስደፋኝ በቃ ስለሱ ሰው ሲጠይቀኝ ራሱ መልስ ነው ያጣውት ማለት የነበረን ነገር ቀልድ ይሁን እሱ ጋር ምን አይነት ስሜት እኔ እንጃ ብቻ ሳስበው ራሱ እቃጠላለሁ። ማርያምን ማለት ያሁሉ ነገር ቀልድ ነበረ፣ ህይወታችን ያሁሉ ጊዜ ሶስት አመት ማለት እንግዲህ እኔ ልጅነቴን ጊዜን ብዙ ነገር የሚያጣውበት ብዙ ነገር ነው መስዋዕት የከፈልኩበት ብዙ ነገር ሆኛለሁ። እና ያ ሁሉ ነገር ቀልድ ነበረ። አላቅም ብቻ ምን እንደሚባል እንዴት ብዬ መናገር እንዳለብኝ እራሱ አላቅም። ብቻ እስኪ እናንተ ነው ታረጋላችሁ ማለት አንዲት ሴት ልጅ ፍቅረኛዬ ብላ አምና ተቀምጣ በዚህ ያክል እንዴት ኒንጃ ምን እንደሚባል አላቀ ፍቅረኛ ለኝ ብላሽ ሷ ታምና የኖረች ሁሉ ነገር ምን ይባላል ማለት የነበረውን ነገር አይታችኋል። ከዛም አልፎ ከሌላ ሴጋ እስከመተኛ ደርሶ እንጃ እኔ የማይት ሞራል ራሱ ይልኝ አልችልም። ብቻ ግን ይምጣና እስኪ ምክንያቱንም

የምባይን ፊደሎች አምላኬ ተረፍቶ ከንደም ተፈናግረኝ ተምራይ ያደረገ ሰው ነው። ምን ምን አስረዳኝ፣ እስኪ ምን ማለት ነው? ምን ማለት ነው እና ንገረኝ። ምን ማለት ነው? ምን ማለት ነው ማለት እኔ ነገር ማን የሰጠች አንተ እኔን ለማሳመን አትሞክር። ማን ነው የሰጠሽኝ? ምን ማለት ነው? ምን ማለት እኔ ሁሉም ነገር እኮ በስክል አስረዳሻለሁ። ምን ማለት ነው? እኔ እንዴት እንደሆነ ምን ማለት ነው ነው ሲጀመር፣ ምን ማለት ነው ጭራሽ አድርገኸዋል። እኔ እኮ አልተቀበልኩም ነው እኮ አስረዳሽ እኔ እኮ ምን ተደርጌ እንደሆነ እኮ በትክክል ምን ሁሉም ነገር ስራ ነው ለኔ። ለበቃ ነው። አንተ ሲጀመር በጣም ላስቀይም ነው። በስራ አይኑርህ። እኔ አስረዳሻለሁ፣ በትክክል ለምን ተረጋግተሽ አታናግሪኝ? እንዳነካኝ። እሺ እየነካኸኝ ነው። እኔ እንዳነካኝ። ሲጀመር ከዚህ በኋላ አንተ ልጅ እንዳነካኝ። በጣም ነው ያሰላኸኝ ሲጀምር በጣም ይቅጥ ይቀፈፍከኝ። እንዳነካኝና እቺ ለማላያት ነው፣ ሁሉም እንዳነካኝ። ሌላ ሴት ባቀፍኩት እጄ እኔን እንዳነካኝ ነው። በጣም በጣም አጠገቤ ድርሽ እንዳትል፣ አጠገቤ ድርሽ እንዳትል። ልክስክስ እኔ ቁም ነገር መጠበቅ በጣም በጣም የምታሳፍር ሰው ነው። ሁሉ እኔ ለምንድን ነው አንዴ መስማት ማትፈልገው? ምንድን ነው መስማማ እንዳደረግከው እንኳን ምንክልኝ። ከዚህ በላይ ምንድን ነው የምፈልገው እኔ? መስማማ የምፈልገው ካንተ አፍ ነበረ። እያው ጭራሽ ምንክልኝ እኮ እኔ ምንም አልፈልግም። በቃ ከዚህ በኋላ እኔ ማ ማለት ነው ታዲያ። እንደዚህ አድርግም ብዬ መከራከሪ እኮ ላስረዳ፣ እኔ ማ ከመስሎኝ ነበረ። አንተ ሶስት ዓመት ሙሉ እኔ ህይወት ላይ ትቀልዳለህ። ቀልድ ነበር የነበረን ያሉ ነገር ውሸት ነበረ። አጠገቤ እንዳትደርስ ከዚህ በኋላ። እኔ አሁንም እኮ አስረዳሽ እያልኩሽ ነው። እንዳትነካኝ እንዳትነካኝ በጣም ቀስ ሲጀመር፣ አሁንም ምን የምታስረዳኝ? ምን አፍ አለ አመንክልኝ እኮ እንዳደረግከው አይደል? ምን ትፈልጋለህ ከዚህ በላይ? እኔ እኮ ተረጅኝ እያልኩሽ ሁሉንም ነገር ለማስረዳት እኮ ልሞክር ነው። አትጩህ፣ ቀስ ብለህ ካወራ ሲጀመር የተፈጠረውን ነገር በሙሉ አስረዳሽ እኮ ነው ገና በጣም የሆነ ነገር አድርጋኝ እኮ ነው። እኔ ምንም የማውቀው ነገር የለም። ይሄ ሁሉ ነገር የተደረገው ይሄን አንቺን ለመለየት ነው። ለምንድን ነው የማሰሚኝ እኮ ነው? ለምንድን ነው የማሰሚኝ? ከሌላ ሴት ጋር መሆንህን እያመንክልኝ እኮ ነው። ዞር በልካ፣ አጠገቤ አጠገቤ እንዳደርስ እኔ እኮ ማኛ አይደለም። አሁንም እኮ እኔማ ማመናምኛ ያለው ግን በመለየት ተይዤ ነው። ለምን አት ለምን አላስረዳሽም? እኔ አታፍረክ አታፍራ የተረኩት ምን ታውቂያለሽ እኮ ነው ያደረኩት ነገር፣ ለኔ በቂ ነው እኮ ራሴ ፈልጌ አይደለም። እኔ ፈልጌ ነው ሁሉም ነገር የሆነ ያለው እኔ ፈልጌ ነው እያልኩሽ እኮ ነው። ተመድኃኒት ተይዘህ ነው እ እኔ ለምንድን ነው አንድ ደቂቃ የማትረዱኝ? ሁላ ሁሉም እኮ በየፊናል ያለ ምግራት እየጣር ነው። እኔን ለመበቀል የተደረገ ነገር ነው። ተደረከው ነገር ማለት ነው። ምንም የሚብስ ነገር የለም። እኔ አንዴ ብቻ ይቅር ሰማኛላ። አንተ ውሻ ለክስክስ ዞር በርካ፣ አጠገቤ ተነስ፣ አጠገቤ ተነስ ነው። ምንም የምታስረዳኝ በቃ አንዴ ብቻ ስምኝና፣ እኔ እኔ ሲጀመር የመጣሁት ማለት ነው። የጠየኩ ካመንክልኝ፣ ከዚህ በኋላ ምንም እፈልገው ነገር የለም። አድርገኸዋል አይደለ? በቃ ሌላ ምንም

ቀለድ ክብኝ ሶስት አመት ሙሉ ከእኔ ጋር የነበረ ነገር ውሸት ናት። ንገረኝ ውሸት ነበረ? ያው ሁሉ ነገር ውሸት ነበረ። ነገር ከዚህ በኋላ ማለት ነው ያንተ ነገር በቃኝ። ከዚህ በኋላ ጠገቤ እንዳደስ